ዛሬ የምንመለከተው አራተኛውን ሳምንት መፃጒዕ የተባለውን ስያሜና ሳምንት ነው። የአብይ ጾም በገባ አራተኛው ሳምንት ላይ የሚታሰበው መፃጒዕ ወይም ደግሞ በዮሐንስ ወንጌል ምዕራፍ አምስት ላይ ተጽፎ እንዳለ ሰላሳ ስምንት ዓመት ሙሉ በጸበሉ ስፍራ ተኝቶ እንደነበረው እነሆ ያንን ሕመምተኛ ጌታችን መድኃኒታችን ክርስቶስ እንደፈወሰው ይህ ቀን የሚታሰበው ሕሙማኑን ሁሉ የሚፈውስ በትምህርቱ የነፍስን ቁስል የሚፈውስ በተአምራት የሥጋን ደዌ የሚፈውስ የሚራራልን አባት እግዚአብሔር እንዳለን የሚያሳይ ይህ ሳምንት ነው። የእሱ በረከትና ረድኤት ከሁላችን ጋር ይደር። መጻጒዕ ዮሐንስ ወንጌል ምዕራፍ አምስት ላይ እንደምትመለከቱት በበጎች በር ወይም በመመላለሻ ስፍራ፣ በቤተሳይዳ ቤተሳይል በተባለው እንሆ በዛ ስፍራ ላይ አንድ የጸበል ስፍራ ነበረ ይላል ወንጌላዊ ዮሐንስ ሲጽፍ፣ በዛ የጸበል ስፍራ በርካታ ህሙማን ይሰበሰባሉ። እውራን ይሰበሰባሉ። አንካሶች ይሰበሰባሉ። ለምጻሞች ይሰበሰባሉ። ደው ያለበት ሁሉ ይሰበሰባል። በጣም የሚያሳዝን ሰው ግን 38 ዓመት ሙሉ በዛ ተኝቷል። ዘመዶቹ ባልጋ አምጥተው አስተኝተውታል። ወደ ጸበሉ ስፍራ መግባት አልቻለም። ምክንያቱም የእግዚአብሔር መልአክ ከሰማይ ወርድና አንድ ጊዜ ሲባርከው ጸበሉ ሁሉ እንሆ ይናወጻል፣ ያኔ ቀድሞ የገባ ሁሉ ከደዌ ይፈወሳል ይላል። እግዚአብሔር መልአክትን ይላክልን፣ በጸበልም ኃይል ሁላችን ያድንን ዘንድ ቅዱስ ፍቃድ ይሁንልን። ያ ሰው ግን መግባት አልቻለም። ወገኖቼ፣ ከዛ አንድ ቀን ጌታ ወደዛ ስፍራ መጣ። ልትድን ትወዳለህ አለው። እሱም ምን አለ? ሰው የለኝም እንጂ አለ። ብዙ ጊዜ በሰዎች የሚመኩ ሰዎች አሉ። በሰው የሚታመን ሰው አለ። በሰው ከመታመን በእግዚአብሔር መታመን ይሻላል። ሲያየው ጌታ የሰላሳ ዓመት ጎልማሳ ነው። አብሮት ሰው አለ። ነገ ጠዋት መልአኩ ወርዶ ውሃውን ሲያናውጸው አንዱን ያዝልኝና ሂድና ይሄን ነገ ጠዋት አምጥተ አጥምቀው ከዛ በኋላ ወደ ጸበሉ አስገባው፣ ይድናል ይለኛል ብሎ አስቧል። ሰው የለኝም አለ። ጌታችን ኢየሱስ ክርስቶስ በጸበልም ያድናል፣ በቃሉም ያድናል። ክብርና ምስጋና ለሰማት አጠራዱ ይድረሰውና፣ ሰው የለኝም አትበል። ተነስ አልጋህን ተሸከማለው። 38 ዓመት ሙሉ የተኛው ሰው አልጋውን ተሸክሞ ሄደ። ተፈወሰ። ክብርና ምስጋና ለእግዚአብሔር ይድረሰው። ይህን ሳምንት አባቶቻችን ሲወስኑ፣ እነ ቅዱስ ያሬድ ይህን ቀን ሲያስቡት አባቶቻችን በዚህ ቀን እኛም ዛሬ መጻጉ ብለን ስናስብ ከማናቸውም ደዌ እንድን ዘንድ ነው። በዚህ ሰዓት ይህን ቃል የምትሰሙ የተለያየ ሕመም፣ የተለያየ ደዌ፣ የተለያየ ስቃይ፣ የተለያየ ፈተና ያለባችሁ እግዚአብሔር ሁሉን ማድረግ ይችላል። እግዚአብሔር ድንቅ አምላክ ነው። አንዳንድ ጊዜ ከልባችን ክፋት የተነሳ አንዳንዴ ነገሮች ሊረዝሙብን ይችሉ ይሆናል። ወይም ደግሞ እግዚአብሔር ምክንያት ይኖረዋል። ጊዜ ገብር ለእግዚአብሔር የሚያድንበት ቀን አለው፣ የሚፈውስበት ቀን አለው። ስለዚህ እግዚአብሔር ዛሬ ከማናቸውም ደዌን እንዲያድነን ከልባችን ከሱ ጋር እንገናኝ። ሌላዋን ነገር አስቡ። የእግዚአብሔር መልአክት ተራዳኢ ናቸው። የእግዚአብሔር መልአክ ወርዶ ጸበሉን ይባርከዋል። የኦርቶዶክስ ጸበል ዛሬ በእግዚአብሔር መልአክት የሚባረኩ ናቸው። አንዳንዶች ስለ ጸበል ላይገባቸው ይችላል። እኛ ግን ይገባናል። በዮሐንስ ወንጌል እንደተጻፈ በነገስት ምዕራፍ አምስት ሁለተኛ ነገስት ምዕራፍ አምስት እንሆ ንዕማን እንደተፈወሰ ዛሬም ይህንን የምናስብ ሰዎች ነን። ኦርቶዶክስ ቤተ ክርስቲያን ሙሉ በሙሉ መጽሐፍ ቅዱስ የሚፈጸምባት ቤተ ክርስቲያን ስለ ሆነች ሁለት ጸበል ራሱ እንደሚፈውስ እንመለከታለን። ሌላው እግዚአብሔር ደግሞ በራሱ እንሆ ተነስ፣ ተነሽ ብሎ የሚያድን አምላክ ነው። አራተኛው ሳምንት መጻጒዕ ይባላል። መጻጉን እንደፈወሰ እኔን ይፈውሰኛል። ነው፣ አዎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የድንግል ማርያም ልጅ ሆይ እንማጸናሃለን። በዚህ ሰዓት በደዌ ዳኛ ባልጋ ቁራኛ የተያዙትን ሕሙማን ፈውሳቸው፣ በቅዱስ እጅህ ዳብሳቸው፣ ከተኙበት አልጋ ላይ አቁማቸው፣ የቀደመ ጤነታቸውን መልስላቸው። አሜን። ጌታ ሆይ መልስልን። መጻጉን በ38 አመቱ ሙሉ በሰው ሲመካ የነበረውን አንተ መተን እንዳዳንከው እኛንም ከሰው ትምክት አውጣን፣ አንተ ውረድልን፣ አንተ ዳብሰን አንታድነን አምላክ ሆይ ትችላለህ። አሜን። ለሁላችንም አድርግልን። የእናተ ምልጃ አይለየን። አሜን።